በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን በወለድ ወለድ አይነት ይሰኛችሁ የክርስቶስ ቤተሰቦች እናቱ እናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ቅዱሳን የሰማያት ተወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ አሜን። አምላካችን ስሙ ዛሬ ዙትርም የተመሰገነ ይሁን ላስተማራችሁ ለመከራችሁም ቃሉ ላከፈላችሁን ለሁላችሁም ቃሉ የትን ያሰማልን እንኳን አደረሳችሁ ላላችሁም በልጡ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት አደናግረን ሐዋርያት እንኳን አውራ ደረሰን። ጥቅምት አስር የሚነበቡ የዕለቱ መንባባት ውስጥ እንደሚከተሉት አቀርባለሁ። የሐዋርያው ጳውሎስ መልእክት ወደ ቲቶስ ምዕራፍ አንድ ከቁጥር ሰባት እስከ 12 ያለው ኃይለ ቃል ኤጶስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ፣ ነገር ግን እንግዳ ተቀባይ በጎ የሆነ ነገርን የሚወድ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርትም ይድ ደግሞ ሊመክር የተቃዋሚዎችንም ሊወቅስ ይችል ዘንድም እንደ ተማሪው በታመነ ቃል ያጽና። የማይታዘዙንና ከንቱ የሚናገሩ የሚያታልሉትም ይልቁንም ከተገረዙትም ወገንም የሚሆኑ ብዙ ናቸውና እነዚህም ስለ ነውረኛ ረብም የማይገባውን እያስተማረው ቤቶችንም በሞላ ስለሚገለብጡ ልፋቸውንም መዝጋትም ይገባል። የገዛ ራሳቸውን ነቢይ ይሆን በእነርሱ አንዱ የቀርጢስ ሰዎችም ዘወትርም ውሸተኞችም፣ ክፉዎችም፣ አራዊትም በላተኞችም ሥራ ፈቶችም ናቸው ብሏል። መጽሐፍ አንደኛ ጴጥሮስ ምዕራፍ አምስት ከቁጥር ዘጠኝ እስከ ፍጻሜው ያለው ኃይለ ቃል ቃሉም እንደዚህ ይላል። በዓለም ያሉት ወንድሞቻችሁንም ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት። በክርስቶስ ኢየሱስም ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክም ለጥቂት ጊዜ መከራንም ከተቀበላችሁ በኋላ ራሱ ፍጻሜንም ያደርግላችኋል፣ ያጸናችሁባል፣ ያበረታችሁባል። እርሱ ክብርና ኃያል እስከ ዘላለምም ድረስም ይሁን አሜን። እየመከርኋችሁና የምትቆሙበትን ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆንም እየመሰከር ሁላችሁም የታመነ ወንድም እንደሆነ በቄጠርሁትም በስልዋኖስም እጅም በአጭሩ ሁለት ጽፌላችኋለሁ። ከእናንተ ጋርም ተመርጣ ባቢሎንም ያለች ቤተ ክርስቲያንም ልጅም ማርቆስም ሰላምታ ያቀርቡላችኋል። በፍቅርም አሳሳምም እርስ በርሳችሁ ሰላምታ ተሰጣጡ! በክርስቶስ ላላችሁ ለሁላችሁም ሰላም ይሁን አሜን። የሐዋርያ ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል ቃሉም እንደዚህ ይላል። በገዛ ደሙ የዋጃትንን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድም መንፈስ ቅዱስን እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁም ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁም፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድም ጠማማ ነገርንም የሚናገሩ ሰዎችም በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህም ስለዚህም ሶስት ዓመትም ለሌትና ቀንም በእንባ እያንዳንዳችሁ ከመገሰጥም እንዳላቋረጥሁ እያሰባችሁ ትጉ። መዝሙረ ዳዊት ምዕራፍ 131 ንአሃብየ ዳዊት ባለመዝሙር ሰናይ ወጥው በቃል ታለበውን ነገረ ፉካሪ ኩሉ አምሳለ ከባዋድስ አለማርያም ድንግል ስለ አቤቱ ዳዊትን ነገሩት ቱንም ሁሉ አስብ ለእግዚአብሔር እንደማለ ያዕቆብም አምላክ እንደተሳለ በእውነትም ወደ ቤቱ ድንኳንም አልገባም ወደ ምንጣፌም አልጋ አልወጣም። ለዓይኖችም ምኝታ ለሽፋሽቶችም እንቅልፍም ለጉንጮችም እረፍትንም አልሰጥም። ለእግዚአብሔርም ስፍራ ለያዕቆብም አምላክ ማደሪያ እስካገኝ ድረስም ብሎ እነሆ በኤፍራታ ሰማነውም በዱሩም ሰማነው አገኘነው። ወደ ማደሪያውም እንገባለን እግሮቹም በሚቆሙበትም ስፍራ እንሰግዳለን። አቤቱ ወደ ዕረፍትም ተነስ አንተና የመቅደስን ታቦትም፣ ካህናቶችም ጽድቅን የሚልበሱ ቅዱሳንም ደስ ይበላቸው። ስለ ዳዊትም ስለ ባርያም የቀባውን ሰው ፊትም አትመልስም። እግዚአብሔር ለዳዊት በእውነት ማለ አይጸጸትም እንዲህ ብሎ ከድሆድህም ፍሬ ከዙፋንህም ላይም አስቀምጣለሁ። ልጆችህም ኪዳንን ይህንንም የማስተምራቸውን ምስክሬንም ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያው ትሆን ዘንድ ወዷታልና እንዲሁ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጌቶቿንም እጅግ አክባርካለሁ። ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ደህንነትም አለብሳቸዋለሁ ቅዱሳኖቿንም እጅግ ደስ ይላቸዋል። በዚያን ለዳዊትም ቀንድን አበቅለላለሁ ቀብቼ ላነገስሁትም መብራትን አዘጋጃለሁ። ጠላቶችንም እረፍትንም አለብሳቸዋለሁ። በእርሱ ግን ቅድስናዬ ያብባል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወላለም ዓለም አሜን። የማርቆስ ወንጌል ምዕራፍ 13 ከቁጥር 9 እስከ ሰላሳ ሁለት ያለው ኃይለ ቃል ቃሉም እንደዚህ ይላል። እናንተ ግን ለራሳችሁ ተጠንቀቁ። ወደ ሸንጎ አሳልፈውም ይሰጧችኋል። በምኩራብም ትገረፋላችሁ። ምስክርም ይሆንባችሁ ዘንድም ስለ እኔግ በገዦችና በነገሥታትም ፊትም ትቆማላችሁ። አስቀድሞ ወንጌልን ለአሕዛብ ሁሉ ይሰብክ ዘንድም ይገባል። ሊጎትቷችሁና አሳልፈውም ሊሰጧችሁም ምን እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያች ሰዓትም የሚሰጣችሁንም ተናገሩ፣ የሚነገረውን መንፈስ ቅዱስንም እንጂ እናንተ አይደላችሁም። ወንድም ወንድሙንም አባት ልጁንም ለሞትም አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸውማል። በሁሉም ዘንድም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን እርሱ ይድናል። ነገር ግን በነቢዩ በዳዊትም የተባለውን የጥፋትም ርኩሰትም በማይገባ ስፍራ ቆም ብዬ፣ አንባቢውም ያስተውል። በዚያም ጊዜም በይሁዳ ያሉ ወደ ተራሮችም ይሽሹ። በሰገነትም ያሉ ወደ ቤተ አይውረዱ። በከቤቱም አንዳችም ይውሰድ ዘንድም አይገባም። በእርሻም ያለ ልብሱንም ይውሰድ ዘንድ ወደኋላው አይመለስ። በዚያን ወራትም ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሸሽታችሁም በክረምት እንዳይሆንም ጸልዩ። በዚያን ወራትም እግዚአብሔር ከፈጠረውም ከፍጥረታት መጀመሪያዋ ጀምሮ እስካሁን ድረስም ያልሆነ ደግሞም የማይሆን የመከራ አይነትም ይሆናልና ጌታስ ወራቶቹንም ባያሳጥር ስጋ የለበሰ ሁሉ ባልዳንም። ነገር ግን ስለመረጣችሁም ምርጦችም ጦራቶቹንም አሳጠረ። በዚያን ጊዜም ማንም እነሆ ክርስቶስ በዚህ አለ ወይም እነሆ በዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቲያኖችና ሐሰተኞችም ነቢያቶችም ይነሳሉና ቢቻላቸው ስም የተመረጡትን እንኳን ያስቱ ዘንድም ምልክትና ድንቅ ያደርጋሉ። እናንተ ግን ተጠንቀቁ። እነሆ አስቀድሜ ሁሉን ነገርኋችሁ። በዚያ ወራት ግን በዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗንም አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላትም ይናወጣሉ። በዚያን ጊዜም የሰው ልጅም በብዙ ኃይልና ክብርም በደመና ሲመጣ ያዩታል። በዚያን ጊዜም መላእክትንም ይልካል፣ ከአራቱ ነፋሳትም ከምድር ዳር ከዳር ዳርቻም እስከ ሰማይ ድረስም የተመረጡትንም ይሰበስባቸዋል። ምሳሌውንም ከበለስ ተማሩ። ጫፏም ሲለሰልስም ቅጠሏም ሲያቆጠቁጥም ያን ጊዜ በጋ እንደ ቀረበ ታውቃላችሁ። እንዲሁ ደግሞ እናንተ ይህንን ሁሉ መሆኑንም ስታዩ ቀርቦ በደጅም እንደሆነ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስም ይህ ትውልድም አያልፍም። ሰማይና ምድር ያልፋል ቃሌ ግን አያልፍም። ስለ ቃሉ የቃሉ ባለቤት ሉል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስት ትምጻ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን።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 ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሚን። ጌታ የክፋ ሁሉ የታይ